ሰላም። ስለ ወሊድ መከላከያ ምን ያህሉን ታውቁታላችሁ? ይህ ጉዳይ ሴቶችን ብቻ ሳይሆን ወንዶችን የሚጨምር ስለሆነ በዚህ ጉዳይ ላይ ብትወያዩበት ጥሩ ነው። የወሊድ መከላከያ የተለያዩ አይነቶች አሉ። ከነዚህ ውስጥ የመጀመሪያው በአፍ የሚወሰደው ኮምባይን ኦራል ኮንትራሴፕት የሚባለው ወይም ደግሞ በአፍ የሚወሰድ ይህ ሁለት ንጥረ ነገርን የሚያካትት ፕሮጀስትሮ እና ኤስትሮጅን የሚያካትት ነው። ይህ ብዙ ጊዜ የሚጠቀሙት የወለዱ ሴቶች ከስድስት ወር በኋላ የሆኑና እንዲሁም ማንኛውም ሴት ማንኛውም የወር አበባ ዑደት ላይ ካሉ መጠቀም የሚችሉት መከላከል ነው። ይህ የመከላከያ ነጥብ በጣም ወሳኝና በጣም ጥሩ የሆነ ከ99 ነጥብ 8 ፐርሰንት ድረስ አስተማማኝ ነው። ይህ የመከላከያ ለቱ ነው እንደም በምልክት ሰባት ቀያይና ከሌሎቹ ሶስቱ ደግሞ ነጫጭ ወይ ቢጫ የሆኑ እነዚህ ሁለቱንም አይነት ናቸው። ጊዜ በጣም ሌላው ፕሮጀስትሮን ኦንሊ የሚባል አለ። ይሄ ከስድስት ወር በታች የሆኑ የወለዱ ሴቶች የሚጠቀሙበት ነው። ይሄ ሁሉም አራቱም አይነት መስመሮች ነጫጭ የሆኑና እስከ ስድስት ወር ድረስ ጡት የሚያጠቡ ስለሆነ ከጡት ማጥባት ጋር የሚከላከሉበት መከላከያ ነው። ከዛ በላይ ላለው ግን አይሰራም። አስተማ ሌላው ከዚህ ውጭ ሶስተኛው መከላከያ የድንገተኛ መከላከያ የሚባለው ሆስት ፊል የሚባለው ነው። ይሄ መከላከል በድንገተኛ አይነት ነገር ሳይታሰብ የተፈጸመ ግብረ ስጋ ግንኙነት ላይ ለመከላከል የሚደረግ የሚዋጥ መድኃኒት ነው። ይህ መድኃኒት በህይወት ዘመናቸው ውስጥ ቢያንስ ከሁለት እስከ ሶስት ጊዜ ካልሆነ በስተቀር በተዳጋሚ ባትጠቀሙ፣ በተዳጋሚ የሚጠቀም ከሆነ አደጋዊ ከፋ ነው። ይሄ በተግባር እኔ ራሴ መልባሌ ክሊኒክ ወቅት ያየሁት ነው የመሰራበት ወቅት ያየሁት ነው። ሴቶች ጡታቸው አንደኛው ጡት ቤናይን ቱመር የሚባል ነገር አለ ብዙ ጊዜ የሚጠቀሙ ሴቶች እንዲሁም ደግሞ ለአልፎ አልፎ ይሄን እንኳ ብዙ ባይገጠምም ግን የሚፈራው የውስጠኛው የማህፀን አካላችሁን ካንሰር ሊያስይዝ ይችላል ተብሎ ይፈራል። እኔ መከራችሁ ብዙ ጊዜ ባተጠቀሙት ድንገተኛ ነገር ለተፈጠረ ሰባ ሁለት ሰዓት ስለሚያገለግል በዚህ በሰባ ሁለት ሰዓት ውስጥ መጠቀም ትችላላችሁ። እዚህ ላይ የመከላከያ በአፍ የሚወሰድ መከላከያ ሌላው ሆን ነው። የጎንዮሽ ጉዳቱ እምትሉ ምንድን ነው? አንደኛ ካቋረጣችሁት ነው፣ ትልቁ የጎንዮሽ ጉዳቱ ዛሬ በከታታይ በየቀኑ ማታ ማታ በተወሰነ ተለያየ ሳይሆን በተወሰነ ሰዓት የሚዋጥ ከሆነ አንደኛ ይከላከላል። ሁለተኛ ከስታቋሩት በነጋታው ደም ይመጣል ወይም ደግሞ ይዛባል፣ የወር አበባ ይዛባል። ጥንቃቄ ሊታደርጉበት ይገባል። ባቢ ወሰደው ከአፍ በሚወሰድ ሌላ አሁን የምንቀጥለው በማህፀን ውስጥ የሚጨምረውን ወይም አዩዲ የሚባለው ኢንትራኢንተርናል ዲቫይስ የሚባለው ነው። እስከ አስራ ሁለት ዓመት ድረስ የሚያገለግል ነው። ይህ ሁለት አይነት ነገር አለው። አንደኛው በንጥረ ነገር የተዘጋጀና ሌላው ደግሞ ኮፐር የሚባል ቲ ምልክት ያለው ነገር ነው። ኮፐር ወይም ደግሞ መዳብ የተጠቀለለ። እነዚህ ሁለት አይነት አዩዲዎች ናቸው። የዚህ መከላከያ ባህሪ ያ አንደኛው ነጥረ ነገር ነው ያለው። ይሄኛው ግን በመረበሽ ኮፐር የሚባለው ያለው በመረበሽ ልግዝና ሊፈጠር መመረበሽ የወንዱ ዘርፍ ሲገባ በረበሽ በተከተለ ወደዛ እንዳይገባ የሚከላከል ነው። ይሄ አስተማማኝነቱ የተወሰነ ፐርሰንት ይቀንሳል፣ ብዛኛው 991 ፐርሰንት ይቀንሳል። መከላከል እንትኑ የሚደረገውም ደግሞ ምንድነው? በሐኪም ነው በማፀን ውስጥ የሚደረገው። ጥንቃቄ የሚደረገው ምንድነው? ሁሉ ጊዜ ቼክ መደረግ አለበት። ክሩ ወደ ውጭ ስለሚወጣ በማፀናችሁ ሴቶች፣ ይህ የሚደረግላችሁ ሴቶች እጃችሁን ታጥባችሁ ሁሉ ጊዜ ቼክ ማድረጋል ክሩ አለ ወይ የወራባ ወቅት አንዳንድ ጊዜ ኃይለኛ የወራባ ሚወጥ ሊወጣ ይችላል። ያን ጊዜ እናንተ አለ ብላችሁ ስለምታስቡ ሊረገዝም ይችላል። ስለዚህ ይህን ጥንቃቄ ማድረግ አለባችሁ። ምነት ወቅት ሁሉ የጥዳት ይፈልጋል ታጠ ይፈልጋል። ከዛ ውጭ ምንም አይነት ጉዳት የለም። በተለይ ኮፐር የሚባለው ደምግፊል ላላቸው ሰዎች የሚጠቅም ነው። ሆርሞናል ባይሆንም ያኛ ያልሆነም ይጠቅማቸዋል። ይህንን ደምግፊት ያለባቸው ሰዎች የሚጠቀመው ጥሩ ነው። ሌላው ክንድ ውስጥ በቆዳ ስር የሚቀመጥ የመከላከያ ዘዴ ይሄ ኢምፕላንት ይባላል። ይሄ መከላከያ ሶስት ዓመትና አምስት ዓመት የሚያገለግል የተለያየ ሁለት አይነት አለ። ይህንን በረጅም ጊዜ መጠቀም የሚያስችል ነው። ይሄ አንዳንድ ጊዜ ምንድነው የዚህ ችግር፣ ባለሙያዎች ናቸው የሚያስገቡት። ነገር ግን ወደ ውስጥ ቆዳ ውስጥ አልፎ ስጋ ውስጥ በሚገባ ሰዓት አንደኛ ለማውጣትም ጊዜው ጠብቆ ለማለት ይቸግራል፣ የመከላከል አቅሙ ሊቀንስ ይችላል። ከቆዳ ውጭ ውስጥ ከገባ አስቸጋሪ ነው የሚሆነው። ሌላው የዚህ እንትን ክትትል የሚፈልገው ምንድነው የገባለት ፋሻ ይታሸጋል። ከባድ ስራ የምንሰራበት ሰዓት በዛች በገባችበት በጥቃዛ በኩል ይወጣና ከፋሻው ጋር ሊጣበቅ ይችላል። ስለዚህ እስከ ፋሻው እስኪወጣ ድረስ በእጃችሁ ቼክ ማድረግ አለባችሁ፣ አለች የለች የሚለውን ነገር። ከዛ በኋላ ፋሻው ከተለቀ በኋላ ቁስሉ ከዳነ በኋላ አያስፈራም። የፈለጋችሁት ከባድ ስራ በሰሩ ምንም የሚያስቸግር ነገር የለም። ይሄ ሆርሞን ነው ወይም ንጥረ ነገር ያለው ነገር ነው። በየቀኑ የተወሰነ ጠብ እያለች የምትከላከል ነች። የዚህ የመከላከል አቅሙ ያው 99 ፐርሰንት ነው። አንድ ፐርሰንት ሊረገዝ ይችላል። ሌላ የምናየው በመርፌት መልክ የሚሰጠው ዲፖ ፕሮቬራ የሚባለው ለሶስት ወር የሚያገለግለው ነው። ይሄ በየሶስት ወር የሚወጉት ነው። ይህም 97 ፐርሰንት ነው የሚሰራው። 3 ፐርሰንት ሊያደግሉ ይችላሉ። በተግባር የታየ ነው። እኔ ጋ በነበረ ጊዜ ሲከታተል ነበሩ ሰዎች፣ ተወሰኑ ፐርሰንት አርግዘው መጥተው እንዴት አረግዝን ብሎ የሚናገሩበት ሰዓት አሉ። እና ይሄ ትክክል ነው። የመራሄቱ ባህሪ ነው። ሶስት ፐርሰንት ሊረገዝ ይችላል። ስለዚህ ከላከያ ለመውሰድ ስትሄዱ ይሄን ሁሉ ስለሚያስረዷችሁ እናንተ መርጣችሁ፣ ባልፈለጋችሁ ሰዓት ሊቋረጥ ይችላል፣ በፈለጋችሁ ስትቀጥሉ ይችላል። ስለዚህ ይህን ልዩነቱን ማወቅ ያስፈልጋል። ሌላው ሆንዶም ነው። ሆንዶም ያው እንደምታቆት የወሊድ መከላከል ይረዳል። የአበላዘር በሽታን ኤች አይ ቪን ጨምሮ ይከላከላል። ይሄ በትክክል አግባቡ ከተጠቀምንበት በደንብ ሙሉ ፐርሰንት ያገለግላል። ለምን ከኤች አይ ቪ የበለጠ በጣም ቀላል ቫይረስ ወንደመጠ ቀጣጥ ላይን ማይታይ ቫይረስ ከስፐርም ያነሰ ስለሆነ ይሄ አመቶ አስተማማኝ ነው። ለምን እንዴት ብትሉ በአግባቡ ከተጠቀምንበት ከተቀደደ ወይም ደግሞ ተገልብጦ ተጠቀምንበት ይሄ አስተማኝ ያሆነ። ስለዚህ በዚህ ጉዳይ ላይ በደንብ አጠቃቀሙን ማወቅ ይኖርብናል ማለት ነው። ሌላው ለነገራችሁ የምፈልገው ነገር ምንድነው፣ በተለይ በተለይ አብዛኛው ሰው መርፌ ስለሚጠቀም ሶስተሩ መርፌ ብዙ ጊዜ ቀላል ስለሆነ እሱን ስለሚጠቀሙ መርፌ ከተወጉ በኋላ ማሸት ቦታው ትክክል አይደለም። ሲወጋም ደግሞ ወደ ውስጥ ከጡንቻውን ጫፍ ቆዳ ላይ ከሆነ አደጋ ነው። ወደ ውስጥ መገባት አለበት። ያን ጊዜ ህመም ሊሰማው ይችላል። ጋርተን መረር ያስፈልጋል። እዚህ ላይ መታሸት የለበት በጭራሽ። ከታሸ ሶስተሩ ሳይደርስ ባጭሩ ቶሎ ወደ ሰውነት ስትቀላቀልና ባዶ ነው የመከላከል እንትኑን ያጣል። ይህንን ጥንቃቄ ልታደረግ ይገባል። ማንኛውም መድኃኒት መቶ ፐርሰንት ስራላቸው የመከላከያ መንትን መቶ ፐርሰንት ስራላባቸው ተፈተማመ አንዳንድ ጊዜ እንዲህ ነገር ሊፈጠር ይችላል። ይሄ የሐኪሙ ስልት ሳይሆን የመድኃኒቶቹ ባህሪ ስለሆነ የልታው ይገባል።